ቪዲዮ ሰራለው ብዬ ነበረ። ሰኞ ሰራለች። እኔ ራሴ ወፍር ያለው ከኢትዮጵያ ስመጣ ትንሽ፣ አሁንም የቀነስኩትን መልሼ እጨምር ያለው። ግን በዚህ ክረምት ሰመር ላይ ግዴታ አስር ኪሎ መቀነስ አለብኝ እህቶች። አሁን ይኸው ሙቅ ውሃ በሎሚ እየጠጣው ነው ትኩስዋ ነው ስቀመጥ የምጠጣው። አስር ኪሎ ቢኮዝ ልለብሰው የምፈልገው ቬሎ በጣም ቀጭን ስምንት ቁጥር ምናምን ነው። ያንን ቬሎ መልበስ ከፈለኩ እስትራግል ማድረግ አለብኝ። እራት አልበላም። ዛሬ ልጅ ቁርስ ስለጋበዘች ነው ቁርስ አልበላም። ሲጠማኝ ሲርበኝ ውሃ ጠጣለው፣ ቆሎ ምናምን እየበላው እሸውደዋለሁ። ምሳ ሰዓት የፈለግኩትን እበላለሁ፣ ወይንም ዳይት በቃ ላርግ ይህን ክረምት እና እንቅስቃሴ ያስፈልጋል። በክረምት ደግሞ ያው ካልሆነ በስተቀር ዋናም በብርድ ማግኘት አልወድ። ውሃ ውስጥ አለ ግን አልችልም። አላሻችሁ እኔ አልዋኝም በብርድ ወክ አረጋለሁ። ብርድ ዋና ግን አልችልም። በክረምት ጊዜ ለኩሉ አስገብኝ። ገብተሽ የምታወሪ ወይም የምታወረው አለክ? ትናንት አንዱን ቁርሱን የአንድ ቀን ቁርስሽን ተይና ለእኔ ስጭኝ አለ። ይኸው ቁርሴንም ራቴንም ልተወው ነው። ጉድ እኮ ነው ዘንድሮ መርዳት አይነት አለው። ምግባት ብሎ የሚል እርዳታ አለ። እኔ ምልሽ ሮም ማራናሮሜዮ ወይ ጊዜ ለኩሉ ምሎ የጻፈውን አይተሻል? ከማስገባትሽ በፊት ብሎክ ማረጋ የለኝም ማንም የለው ብሎክ ማረ፣ እኔ ብቻ ነው ብሎክ ማረጋው። ግን ምን እየጻፈ ነው ብልግና

ከኢትዮጵያ ወደ አሜሪካ ድርቆሽ መላክ አይቻልም። ለካ ይዤለት በጥቼ ለምናልዬ ድርቆሽ ልልክለት ነው ከኢትዮጵያ ወደ አሜሪካን ሀገር ድርቆሽ፣ ወደ ለንደንም ቢሆን በፖስታ ቤት ድርቆሽ መላክ ይዜ፣ ይሄ ምንድን ነው ስሙ፣ ማር መላክ አይቻልም። በርበሬና ሽሮ ምናምን የሚቻል ከኢትዮጵያ ወደዛ ልከን እናቃለን የሚሉ ካሉ ሳክስ ነው፣ ሳክስ ነው ወንድምዬ ላይ ያስቀናና ሮማን፣ እንዴት ነሽ እናት? አለሁልሽ፣ እናት ፊትሽን ተሰርሳሽ መጣሽ፣ ወንድምዬ ወይዬ፣ ወርቅዬ፣ እንዴት ነሽ እናት? ደህና አለሁልሽ እግዚአብሔር ይመስገን። ሁሉ ሰው ነው አለ ወንድም ይኖር ለእንዲስ ነው። ቅንድቤን ተሰርቼ ነው። ቅንድባችሁን ተሰሩ ቅድባችን ተሰሩ እንዴ? ዘላለም አሜን። ዘላለም እንደሆ ነገር አሳትክ ምንጨነቀሽ? አሜን ነው የሚባለ እዚህ አይነት ነገር እኮ ማታ አርግልኝ ማለት ነው። አንቺ በስማሞ ልያል ነው

ሄደብኝ ወደ ሀገሩ እና